ሁለተኛው የኢትዮ ጂቡቲ የቢዝነስ ማስፋፊያ ጉባኤ በጂቡቲ እየተካሄደ ነው። የኢትዮጵያ ሎጂስቲክስ ዘርፍ ማህበር ፕሬዚዳንት ኤልሳቤት ጌታውን በዚህ ወቅት እንዳሉት ጉባኤው በሎጂስቲክስ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለውን የቢዝነስ እድገት ለማፋጠን እንደሚረዳ ተናግረዋል። የጂቡቲ የንግድና ቱሪዝም ሚኒስትር ሙሐመድ ዋርሳማ ዲሬህ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብር በማሳደግ የኢትዮ ጂቡቲ ኮሪደርን ይበልጥ ውጤታማ የሚያደርግ መሆኑን አንስተዋል። በአማራ ክልል በ2017 የትምህርት ዘመን በ12ተኛ ክፍል ሀገር አቀፍ ፈተና ከ500 በላይ ውጤት ላስመዘገቡ ተማሪዎች የሽልማትና እውቅና መርሃ ግብር ተካሄደ። በዚህም 452 ተማሪዎች ሽልማትና እውቅና እንደሚሰጣቸው የተመላከተ ሲሆን ከእነዚህ መካከልም ሶስት ማየት የተሳናቸው ተማሪዎች 400ና ከዛ በላይ ውጤት ማምጣታቸው ተነግሯል። የሽልማትና እውቅና ስነስርአቱ ተሸላሚ ተማሪዎችን በማበረታታትና ና በመደገፍ በዩኒቨርሲቲ ቆይታቸው ተግተው በመስራት የሀገር አለኝታነታቸውን እንዲያሳዩ ለማስቻል ያለመ ነው። ሀረሪ ክልል የማህበረሰቡን ተጠቃሚነት ለሚያረጋግጡ የልማት ስራዎች ትኩረት ተሰጥቶ እንደሚሰራ ተነገረ። የክልሉን ማህበረሰብ ተጠቃሚ ሊያደርጉ የሚችሉ የልማት ስራዎችን ማከናወን በሚቻልበት ሁኔታ ላይ ከክልሉ ከፍተኛና መካከለኛ አመራሮች ጋር ውይይት ተደርጓል። የሀረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ በየሳ በዚህ ወቅት በተለይ በከተማው የተጀመሩ የኮሪደር ልማት ስራዎችን በገጠር ወረዳዎች በማስፋፋት የአርሶ አደሩን የአኗኗር ዘይቤ ትርጉም ባለው መልኩ ለመቀየር የሚያስችሉ ስራዎች ይከናወናሉ ብለዋል።